የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ሕንፃ የሚገነቡ ሰዎች እስከ ስልሳ ሚሊዮን ብር የሚደርስ መቀጮ ሊከፍሉ ነው። በሻሸመኔ ከባድ ሀዘን ተፈጠረ። 11 ወጣቶች እኩል ተቀበሩ። ጄኔራል ታደሰ ወረደ ቁርጡን ተናገሩ። ቤተ ክርስቲያኗን ያቃጠሉት ህጋዊ እርምጃ እንዲወሰድባቸው ተጠየቀ። አስደንጋጭ የኦንላይን ማጭበርበር በኢትዮጵያ በርካታ ዜጎችን ኪሳራ ላይ ጥሏል ተባለም።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

ጉዳዩ ሻሸምና የከተማ ነዋሪዎችን ብቻ ሳይሆን መላው ኢትዮጵያውያንን ያሳዘነ ክስተት ሆኗል። ከትናንት በስቲያ ከአርባ ምንጭ ዝግት የአቡነ ገብረ መንፈስ ቅዱስ በዓለ ንግስ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ህይወታቸው አልፏል። ከባድ ጉዳት ደርሶባቸው በኦቶና ሆስፒታል በህክምና ላይ ከነበሩት 21 ሰዎች ደግሞ ተጨማሪ አራቱ ህይወታቸው ማለፉ ከዞኑ ፖሊስ የተገኘው መረጃ ያሳያል። በአጠቃላይ የሟቾች ቁጥር ይህ መረጃ እስከተዘጋጀበት ጊዜ ድረስ 18 ደርሷል። ትናንትናም የአስራ አንዱ ወጣቶች ሥርዓተ ቀብር በሻሸምኔ ከተማ ተፈጽሟል። በደብረ አሰቡ አቡነ ተክለ ሃይማኖት ቤተክርስቲያን ስድስት ሰዎች፣ በልደታ ቤተክርስቲያን ሶስት ሰዎች፣ በቅዱስ ዮሐንስ ቤተክርስቲያን በወቅቱ መኪናውን ሲያሽከረክር የነበረው ሹፌር እና ታዳጊ ልጁ በአጠቃላይ የ11 ምዕመናን ሥርዓተ ቀብር መፈጸሙ ከአድባራቱ ተረጋግጧል። የቀሪዎቹ ስርዓተ ቀብርም በልዩ ልዩ ምክንያቶች ዛሬ እንደሚደረግ ከቤተሰቦቻቸው ማጣራት ተችሏል። በቅብር ስነ ስርዓቱ ላይ የምዕራባሪ ሲዞን የመንግስት ስራ ኃላፊዎችና የሃይማኖት መሪዎች እንዲሁም በርካታ ቁጥር ያላቸው የከተማ ነዋሪዎች ከተለያዩ አካባቢዎች ለማጽናናት ሰዎች ተገኝተው ነበር ተብሏል። በሀገራችን መኪና አደጋ በርካቶችን በወጡበት ያስቀረ የብዙዎችን ህይወት እየቀጠፈ መስማት የተለመደ ሆኗል። ሕንፃ የሚገነቡ ሰዎች እስከ 60 ሚሊዮን ብር የሚደርስ መቀጮ ሊከፍሉ ነው የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫ ሳንሰር እና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከ3 እስከ 5 ሚሊዮን ብር ቅጣት አሁን ላይ ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ ገዛይን ደሲሳ እንደገለጹት ይህ የገንዘብ ቅጣት እንዲሻሻል የተደረገው መመሪያዎችን የማያሟሉ አካላትን ቁጥር ለመቀነስ እንዲሁም ህንፃዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ ነው። በከተማዋ በ2016 በተደረገ ዳሰሳም ከ52600 በላይ ህንጻዎች ይገኛሉ ያሉት ምክትል ዋና ዳይሬክተሩ በእነዚህ ህንጻዎች ላይ በየአራት አመቱ የሚደረገው ፍተሻ አሁን ወደ ሁለት አመት ዝቅ እንዲል መደረጉን ጨምሮ ተናግረዋል። በዚህ አዲስ አሰራር መሰረት ምን ያክል ገንቢዎች ተጠያቂ ተደረጉ ተብሎ ለተነሳው ጥያቄ ቁጥራዊ መረጃዎችን ከመስጠት የተቆጠቡት አቶ ገዛኸኝ ነገር ግን ከህንፃዎች የአደጋ ጊዜ መውጫ ብረቶች መስፈርት ስታንዳርድ ጋር በተያያዘ የሚወሰነው የህንፃው ከፍታና የሚይዘው ክብደት ነው ሲሉ ተናግረዋል። ይህ መስፈርት የሚሰራው ለአገልግሎት ሰጪ ተቋማት ከ12 ሜትር እና ለመኖሪያ ቤቶች ከ20 ሜትር በላይ የሆኑ ህንፃዎች ላይ መሆኑን አብራርተዋል። ጄኔራል ታደሰ ወረደ ቁርጡን ተናገሩም። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር እንደሌለ አስታውቀዋል። በምንም መልኩ በውስጣችን የሚፈጠር ግጭትና ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጄኔራሉ ግጭቱና ጦርነቱ በውስጣችን ይሆናል ወይም ደግሞ ከውጭ በሚኖር ግፊት ይጀመራል የሚለው ጉዳይ ሊያሳስብ አይገባም አይኖርምንም ብለዋል። ባለፉት ቀናት በክልሉ የተካሄዱት ሁነቶች በምንም መልኩ ከወታደራዊ ድርጊት ጋር የሚያያዙ አይደሉም ያሉት ጄኔራል ታደሰም በምንም መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም፣ ይህ ፈጽሞ የማይሆን ነገር ነው ሲሉ ተናግረዋል። በህወሓት አመራሮች መካከል የተፈጠረው ችግርን ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለም። ችግሩ ከአደራዳሪዎቹ ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጄኔራሉ ዋና ተግዳሮት የሆነው አለመቀበልና እንቅፋት መፍጠር፣ አንዱ ወገን አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ እንደነበር አስረድተዋል። ሌተናል ጀኔራል ታደሰ ወረደ ይህን ይበሉ እንጂ የጊዜ አስተዳደሩ ፕሬዚዳንት ጌታቸው ረዳም በአዲስ አበባ በሰጡት መግለጫ ህገ ወጥ ያሉት የህወሓት ቡድን አመራሮች ስልጣን በኃይል ለመንጠቅ እያደረጉት ያለው እንቅስቃሴ ወደ ጦርነትና ግጭት እንደሚያመራ ማስጠንቀቃቸው ይታወቃል። ጀኔራሉ የትግራይ ጉዳይ ወደ ግጭት እንደማያመራ ቢገልጹም በትናንትናው ዕለት በመሆን የአካባቢ በተኩስ የታጀበ ግጭት እንደነበር ተዘግቧል። ግጭቱ የጊዜያዊ አስተዳደሩ ኃላፊዎች ማዕተብ እና ቢሮ እንዲያስረክቡ የህወሓት አርሚ 23 ጦር ታጣቂዎች በከፈቱት ጥቃት ነው ተብሏል። በጥቃቱ በርካታ ሰዎች መጎዳታቸውም ነው የተሰማው። ከዚሁ ጋር በተያያዘ ሌተናል ጀኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነው እንደ ተሾሙ ተሰምቷል። የቀድሞ ትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም ከስልጣን የተነሱ ሲሆን ወደ ፌዴራል ሹመት ሊመጡ እንደሚችሉ ጭምጭምጣዎች እየወጡ ነው። የትግራይ ጉዳይ ወደ ግጭት እያመራ ነው ቢባልም በትናንትናው ዕለት በአድዋ ከተማ የዋቴ የጦር ትርኢት መካሄዱም ተጠቁሟል። ወታደራዊ ትርኢቱ የተካሄደው በመጽሐፍ ምረቃ ስነስርዓት ላይ መሆኑ ደግሞ ጉዳዩን የበለጠ አነጋጋሪ አድርጎታል። አስደንጋጭ የኦንላይን ማጭበርበር በኢትዮጵያ በርካታ ዜጎችን ኪሳራ ላይ ጥሏል ተባለም። በቅርቡ በኢትዮጵያ በተለያዩ አካባቢዎች ኦኤምዲ እና መሰል ስሞችን በመጠቀም የተደራጀ የኦንላይን ማጭበርበር በርካታ ዜጎችን ለከፍተኛ የገንዘብ ኪሳራ ዳርጓል ተባለም። ይህ ማጭበርበር በተለይም ዝቅተኛ የኑሮ ደረጃ ላይ የሚገኙና በቂ የቴክኖሎጂ እውቀት የሌላቸውን ሰዎች ኢላማ ያደረገ ነው ተብሏል። ተጨብራሪዎቹ ፈጣንና ከፍተኛ ትርፍ እንደሚያስገኙ በመግለጽ ሰዎችን በማሳመን ገንዘባቸውን እንዲያፈሱ ያደርጋሉ። ኦኤምዲ የተባለው ድርጅት በመሳሪነት የሚጠቀስ ሲሆን ተጎጂዎች ለተወሰኑ ቀናት ከፍተኛ ትርፍ እንደሚያገኙ ቃል ተገብቶላቸው ገንዘባቸውን ካስገቡ በኋላ ድርጅቱ ይዘጋል። ተጎጂዎች እንደገለጹት ተጭበርባሪዎቹ የውጭ ሀገር ኩባንያዎች እንደሆኑ በማስመሰል የውሸት ሰነዶችን ያቀርባሉ። በተጨማሪም ቀደም ሲል ከተሰበሰበው ገንዘብ የተወሰነውን በመጠቀም ለተወሰኑ ሰዎች ከፍተኛ ክፍያ በመክፈል ሌሎች ሰዎችን ወደ ማጭበርበሩ እንዲስቡ ያደርጋሉ። የሳይበር ደህንነት ባለሙያዎች እንደሚያስጠነቅቁት እነዚህ የማጭበርበሪያ ዘዴዎች ተመሳሳይ ሶፍትዌሮች እና ስሞችን በመጠቀም ሰዎችን ያታልላሉ። ማንኛውም የኦንላይን ቢዝነስ ህጋዊ ፈቃድና ማረጋገጫ ሊኖረው እንደሚገባም አሳስበዋል። ቤተ ክርስቲያኗን ያቃጠሉት ህጋዊ እርምጃ እንዲወሰድባቸው ተጠየቀም። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በጅማ የደረሰውን የጸሎት ቤት ቃጠሎ ና በምእመናዋ ላይ የተፈጸመውን ጥቃት አውግዛለች። በጅማ ዞን በሰጠማ ወረዳ በጋቲራ ከተማ ለእምነታችን ጥላቻ ያላቸው ግለሰቦች ራሳቸውን በማደራጀት ሐሙስ 04072017 በምእመናዎቻችን ላይ ና በንብረቶቻችን ላይ ዘግናኝ ድርጊት ፈጽመዋል ስትል የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አስታውቃለች። የቤተክርስቲያኗን መግለጫ እንደሚለው የምእመኖቿን የሚያመልኩበትን የጸሎት ቤት አቃለው ከነ ሙሉ ንብረት አውድመውታል። በደረሰው ጉዳት ዘጠኝ አባሎቻችን በእጃቸው፣ በጭንቅላታቸው፣ በአንገትና በሌሎች የሰውነት ክፍሎቻቸው ላይ በተለያዩ ስለታማ መሳሪያዎች ከባድ ጉዳት ደርሶባቸዋል። የ14 ሰዎች ቤት ሰብረው በመግባት ንብረታቸውን ሁሉ በሙሉ አውድመዋል። በጋቲራ ከተማ የሚገኘው የምእመናን የጸሎት ቤት በእሳት ተቃጥሏል። በጸሎት ቤት ውስጥ ያለው ንብረት ሙሉ በሙሉ ወድሟል። የሃይማኖት ውክልነት ተረጋግጦ ባለበት ሁኔታና ማንም ሰው የፈለገውን ማምለክ በሚችልበት በዚህ ወቅት ድርጊቱ መፈጸሙ ይበልጥ አሳዝኖናል ያለችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የኦሮሚያ ብሔራዊ ክልላዊ መንግስት አስተዳደርና ጸጥታ ቢሮ ለዚህ ጉዳይ ትኩረት ሰጥቶ ጉዳዩን በቅርበት እንዲከታተልና አፋጣኝ እርምጃ እንዲወስድ ስትል ጥሪ አቅርባለች። የተፈናቀሉ ምዕመናኖቿን ወደ ቤታቸው እንዲመለሱና ሕጋዊ ከለላ እንዲደረግላቸውም አሳስባለች። ትግራውያን ከትግራይ ሊሸሹ መሆኑ ተዘገበም። የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ መሆኑን ኤኤፍፒ ዘግቧል። በአቶ ጌታቸው ረዳ ጊዜያዊ አስተዳደር እና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው የስልጣን ሽኩቻ ወደ ውጥረት መሻገሩን የጠቀሰው ዘገባው አንደኛው አንጃ በመቀለ የሚገኘውን ማዘጋጃ ቤት መቆጣጠሩን አስታውቋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብሏል። ሌላ ነዋሪ ደግሞ ህዝቡ ክልሉን ጥሎ ለመሻሽ ጥረት በማድረግ ላይ መሆኑን ገልጻለች። ምህረት የተባለችው ይች የሰባት ዓመት ወጣት ስትናገር ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበር፣ አሁን ያ እንዲደገማ አንፈልግም ብላለች ጨምራም አሁን ክልሉን ለቀን ለመውጣት ጥረት እያደረግን ነው። ነገር ግን የአውሮፕላን ትኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሞሉ መሆኑን ለማወቅ ችለናል። ስለዚህም ክልሉን ለመልቀቅ ሌሎች አማራጮችን እየፈለግን ነው በማለት አስረድታ፣ ነዋሪው በፍርሃት ውስጥ እንደሚገኝ ገልጻለች። የተኩስ አቁም ስምምነቱ ተጣሰም፣ 11 ሰዎች መገደላቸውም ተሰምቷል። እስራኤል በጋዛ በፈጸመችው ጥቃት በጥቂቱ የ11 ሰዎች ህይወት ማለፉን የጋዛ የጤና ሚኒስቴር ገልጿል። በሰሜናዊ ጋዛ ቤት ላሂያ ከተማ በተሽከርካሪ ላይ የተፈጸመው የአየር ጥቃት ሶስት ጋዜጠኞችን ጨምሮ የዘጠኝ ፍልስጤማውያንን ህይወት ቀጥፎ በርካቶችን ማቅሰሉ ተነግሯል። ተሽከርካሪው ውስጥ አልካሂር የተሰኘ የእርዳታ ፋውንዴሽን በቤት ላያ ከተማ የሚደረገውን ድጋፍ ሽፋን የሚሰጡ ጋዜጠኞችና ሌሎች ሰራተኞች እንደነበሩ ነው ሚኒስትሩ የጠቀሰው። የእስራኤል ጦር በበኩሉ ተሽከርካሪ ውስጥ የነበሩ ሽብርተኞች ድሮን ማንቀሳቀሳቸውን በአካባቢው ለሚገኙ የእስራኤል ወታደሮች የደህንነት ስጋት በመደቀኑ ጥቃቱ መፈጸሙን ገልጿል። ስድስቱ ህይወታቸው ያለፈው ፍልስጤማውያንን የሀማስ ና የኢስላሚክ ጂሃድ አባላት መሆናቸውንና የተወሰኑ ታጣቂዎች በጋዜጠኝነት ሽፋን የሽብር ተግባር የሚፈጽሙ መሆናቸውንም ነው ያስታወቀው። የአየር ጥቃቱ በጥር 19 2025 መተግበር የጀመረው የጋዛ ተኩስ አቁም አደጋ ላይ መውደቁን ያሳያል ተብሏል። የፍልስጤም የጤና ባለሥልጣናት እስራኤል በተኩስ አቁም ስምምነት ወቅትም ጥቃቷን እንዳላቆመች ይናገራሉ። የጋዛ የመንግሥት የሚዲያ ጽሕፈት ቤት ኃላፊ ሳላማ ማሩፍ የእስራኤል ጦር ለትናንቱ የአየር ጥቃት ያቀረበውን ምክንያት ውድቅ አድርገዋል። በድንኳን ውስጥ ለተጠለሉ ሰዎች ድጋፍ ለማድረስ ሲንቀሳቀስ የነበረው ቡድን አባላት ሁሉም ንጹሐን ናቸው። በተከለከለ ስፍራ አልነበሩም። ለእስራኤል ወታደሮች ምንም አይነት ስጋት የሚደቅን ተግባር አልፈጸሙም ብለዋል።